በአምስት ሺህ ብር ጋራጅ ይቻላል። ሰራተኞች በትርፍ ሰዓት የሚሰሩት የሚመስለን ነገር፣ ቻይና ተሰርቶ በገፍ በዶላር ገዝተን ይቸበቸባል። በአንድ ሚሊዮን ብር ምን ልጀምር? አንተን ሰምቼ ስራ ጀመርኩ፣ ግን ባሰብኩት ልክ አልሄድ አለኝ እኔ ቢዝነስ ማን ለመሆን ፖለቲከኛ ለመሆን የሃይማኖት ሰው ለመሆን ዝና የሚፈልገው ደረጃ ላይ ለመድረስ አምስት ህኮች ግድ ናቸው። ሎሬ ብሎ ግራና ቀኝ ሁለት ጋንግስተር ያቆምና አየር የለም የሚል ሰው አለ። ለመሆንስ በቀን ለተሰኞና ማክሰኞ በስራ ሰዓት ላይ ሱቅ ላይ የቆመ ሰው ጤነኛ ሰው ነው ብላችሁ ታስባላችሁ? የሚገርመኝ ሱቅ ተከራይቶ በር ላይ የጀበና ቡና የሚያከራይ ሰው አለ። ጀበና ቡና ዋጋ ደግሞ ሱቁን ሳይሆን የሷን ሱቅ የሚያዩ ብዙዎች አሉ ማለት ነው። በጀት እየተጠበቀ ነው ያሉት። ያሻፍራል እኮ የማን በጀት ነው የምጠብቀው? ከሀብት ውጭ ከስብና ውጭ ምን ልገነቡ ነው? ወዴት ነው የምትሮጡት?